ዮሐንስ ወንጌል ምዕራፍ ሰባት ከቁጥር 37 ጀምሮ ያለውን የእግዚአብሔርን ቃል ላውጣና ከኔ ጋር አብረን እናነባለን። በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ። በኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህንን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ፤ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ስለዚህ ከህዝቡ አያሌ ሰዎች ይህንን ቃል ሲሰሙ ይህ በእውነት ነቢዩ ነው አሉ። ሌሎች ይህ ክርስቶስ ነው አሉ። ሌሎች ግን ክርስቶስ በውኑ ከገሊላ ይመጣልን? ክርስቶስ ከዳዊት ዘር ዳዊትም ከነበረባት መንደር ከቤተልሔም እንዲመጣ መጽሐፍ አላለምናል? እንግዲህ ከእርሱ የተነሳ በሕዝቡ መካከል መለያየት ሆነ። ከእነርሱም አንዳንዶቹ ሊይዙት ወደዱ፣ ነገር ግን ማንም እጁን አልጫለበትም ብሎ ይናገራል። የምናገርበት መልእክታዊ ርዕሴ ከእናንተ የሞላ ነገር ይፈሳል። አንድ ሰው እጁን ይዘርጋና፣ ከኔ በሉ የሞላ ነገር በሉ ለህዝብ ይፈሳል፣ ለትውልድ ይፈሳል፣ ለሀገር ይፈሳል። ክብር ለጌታ ይሁን። ቃሉን ገና ሳልጀምር በደንብ ስሙ። እናንተ ውስጥ የሚሞላው ነገር ለሀገር ይተርፋል፣ ለምድር ይተርፋል፣ ለህዝብ ይተርፋል፣ ለሰሜኑ ይተርፋል። ክብር ለጌታ ይሁን። ስለዚህ እናንተ ውስጥ የሚሞላው ለትውልድ የሚፈስል ኢየሱስ ክርስቶስ ጌታ ነው። እንግዲህ በዚህ አሁን ባነበብኩላችሁ በዮሐንስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ ያለውን ክፍል ስታነቡ ጌታ ኢየሱስ ክርስቶስ በይሁዳ ሳይሆን በገሊላ ይመላለስ የነበረበት ጊዜና ሰዓት ጌታ ኢየሱስ ክርስቶስ በገሊላ ይመላለስ የነበረበትን ምክንያት ደግሞ ሲናገር አይሁዳውያን በይሁዳ ከተመላለሰ ሊገሉት መክረው ሊገሉት አሲረው ሊገሉት አድብተው ሊገሉት ሁሉን ነገር ጨርሰው ስለነበረ ይህንን ደግሞ ጌታ ኢየሱስ ክርስቶስ ስለሚያውቅ አገልግሎቱን በገሊላ አውራጃ ላይ አድርጎ የገሊላ አውራጃ ላይ ያስተምር ነበር፣ ይሰብክ ነበር፣ ይጸኒ ነበር፣ አጋንንትን ያስወጣ ነበር፣ ደዌያንን ይፈውስ ነበር፣ የእግዚአብሔር መንግስት ይሰብክና ያገለግል ነበር። ልክ የዳስ በዓል የሚባለው በዓል ሲቀርብ የሥጋ ወንድሞቹ የሆኑት የጌታ ኢየሱስ ክርስቶስ የሥጋ ወንድሞች እነ ይሁዳ እነ ያዕቆብ የሚባሉ ወንድሞች ራሱን ሊገልጥ እየወደደ በስውር የሚቀመጥ የለምና ለደቀ መዛሙርቶችን ጭምር ሄደ። በይሁዳ በዳስ በዓል ላይ ራስን ግለጥ፣ ታምራት አድርግ፣ ድንቅን አድርግ ብለው ኢየሱስ ክርስቶስ ሄዶ ታምራት እንዲያደርግ በአደባባይ በእንደዚህ አይነት ሁኔታ ሲገፋፉት ኢየሱስ ደግሞ ማንም ሲያነሳሳው የሚነሳ ሳይሆን አባቱ ሰምቷል ከላይ ሰምቶ አሜን አሜን። ስለዚህ ኢየሱስ ክርስቶስ ውጣ ሲሉት አልወጣም፣ ራስን ግለጥ ሲሉት አልገለጠም። በበዓሉ በኩሌታ ቀን ግን በዓሉ ተጀምሮ እኩሌታ በሆነው ቀን ላይ ግን ጌታ ኢየሱስ በስውር ወደ በዓሉ ምናሌ ላይ መጣ ገባ ብሎ ይናገራል። እኔ በጣም ጌታ ኢየሱስ ክርስቶስ ምን ይገርማል ካላችሁኝ፣ እንደ ዘመኑ አገልጋይ ፖስተር አያበዛም፣ እንደ ዘመኑ አገልጋይ ማስታወቂያ አያበዛም፣ እንደ ዘመኑ አገልጋይ ያልበራ በራ አይልም አብርቶ ጭምር ለማንም እንዳትናገር እንዳትናገር ያደረገውን ታምራት ያደረገውን ድንቅ ያደረገውን ምልክት ያደረገውን አጠቃላይ ነገር በሙሉ በአደባባይ ይታይልኝ የሚል ሳይሆን እንዲያውም ለማንም እንዳትናገሩ እያለ ያስጠነቅቃቸው ነበረ። ለምንድን ነው ከተባለ፣ ከታየለት እንዳያዘገዩት ከበው እንዳያዘገኝ መንገድ እንዳይዘጋጉበት ክራውድን እንዳያደርጉ ስለሚፈልግ የተሰራው ስራ እንኳን በስውር እንዲሆን ያደርጋል። ለምን ከተባለ የጌታ ኢየሱስ ክርስቶስ ትልቁና ዋናው አገልግሎቱ እንዲታይ የሚፈልገው የት ሆነው ቃላችሁ፣ በቀራንዮ መስቀል ላይ በጎልጎታ ተራራ ላይ የሚሰቀለው ኢየሱስ ክርስቶስ አደባባይ ላይ ተራራ ላይ ዋና ጉልላት ላይ እንዲታይ፣ እንዲደበቅ፣ እንዲሰወር፣ እንዲከለል መጋረጃ እንዳይጣልበት የሚፈልገው ዋና የመጣበት ተልእኮ የትኛው ነው ከተባለ በአደባባይ ላይ የሚሰቀለውበት የሚሞተውበት ደንብ ስሙ። ዛሬ ላይ በጣም ብዙ አማኝ ስላልገባው የመስቀሉ ዋጋ የመስቀሉ ስራ የመስቀሉ ጌታ የተነሳው ጌታ የሞተው እና ከሙታን በኩሮ ነው። በአብ ቀኝ በክብር ያለው ጌታ ስላልገባው እንዲታይለት የሚፈልገው እውር መብራት ነው እንጂ መስቀሉ። ታሪካል ኢየሱስ ክርስቶስ ብዙ ታምር ያደረጋል፣ ብዙ ድቅ ያደረጋል፣ ብዙ ምልክት ያደርጋል። ማንም አድርጓቸው የማያውቃቸውን ነገሮች አድርጓል። ከቁጥር በላይ መሬት ወረቀት ቢሆን እንኳን ተጽፎ የማያልቀውን ነገር አድርጓል። ነገር ግን ሕዝቡ እንዲያቅለት የሚፈልገው ምንድን ነው ከተባለ በመስቀል ላይ የተሰራው ለሁሉ እንዲታይ መንግስቲ አሜን። አንዳንድ እግዚአብሔር አምላክ እንዲታይ ከሚፈልጋቸው ነገሮች እንዲወጣ፣ እንዲጎላ፣ እንዲታይ እንድደርሱ ከሚፈልጋቸው ነገሮች አንዱ ጠላት ሆኖ የሚያስቀራችሁ ማን ነው ሲባል የእናንተ የመታወቅ ፍላጎት። በጣም ብዙ ሰዎች የመታወቅ ፍላጎት የመታወቅ አምሮት ስላላቸው ጎልቶ የመታየት ጎልቶ የማሳየት በጣም ብዙ ነገሮቻቸውን አደባባይ ላይ ለማስጣት የሚፈልጉ ሰዎች ስለሆኑ ብዙ አደባባይ ላይ ተሰጣ ነገራቸው ይገላቸዋል። ያንዳንዳችሁም በጠይቃችሁ መታወቅ አትፈልጉም ወይ ብላችሁ ፈልጋለሁ የምትሉ ግን ልንገራችሁ ልንገራችሁ እግዚአብሔር በእናንተ ላይ እንዲታወቅ የሚፈልገው ታምራቷል። ሰው አይደለም እሚያበላችሁ ሚሰጣችሁ ምን ነገር ምሽመሽ ፍንት ነው የሚላችሁ አይደለም። እንዲታወቅ የሚፈልገው የተሰቀለው ጌታ አሜን በሉ። ለዚህ ነው ሐዋርያው ጳውሎስ ለገላትያ ቤተ ክርስቲያን እንደዚህ አለ። እኛ ከሄድን በኋላ ሾርተው የሚገቡ አንዳንድ ሰዎች አሉ፣ ከሚላቸው ገላትያ ቤተ ክርስቲያን ገቡና እንደዚህ አሉ። የተሰቀለው ኢየሱስ ብቻውን አይደለም መገረዝ፣ አይሁዳዊነት ህግን መጠበቅ ብለው ሲያስተምሯቸው፣ ጳውሎስ መጣ እና እንደዚህ አለ። ማነው አሲም ያደረገባችሁ? እኔ ሁልጊዜ ኢየሱስ ክርስቶስ እንደተሰቀለ ሆነው እንዲታያችሁ ሰበኳችሁ። ጸለቅ አወት አገለገል ማነው አሲም ያደረገባችሁ? አይሁን ምልክትን ይሻ ግሪኮች ጥበብን ይሻሉ። እኛ ግን በመካከላችን የምንናፍቀው በመካከላችን ጎልቶ እንዲታይ ጎልቶ እንዲሰበክ፣ ጎልቶ እንዲወራ፣ ጎልቶ እንዲነገር የምንፈልገው የተሰቀለው ጌታ፣ የተነሳው ጌታ፣ የሚመለሰው ጌታ ጮላሚ ፈን ግን በስውር ለደቀ መዛሙርቶቹ እንደዚህ እላቸው እሰቀላለሁ፣ ሞታለሁ፣ ሶስተኛው ቀን ከሞት ደስ ብሎ ይሄንን ነግሯቸው ሴጣን ወዲያው ከአእምሯቸው ይወስድና የእንጀራ ሰብት የቢድን ሀሳብ ይከትባቸዋል የቢድን ቆተት አይኖሯቸው ላይ ይጭንና ከተወሰነ መንገድ በኋላ ረስተው እንደገና ይህንኑ ስልከት ለምን ከውስጣቸው ጠላት ነጥቋቸዋል፣ ከውስጣቸው ከአይኖቻቸው ጠፍቶባቸዋል። ስለዚህ ኢየሱስ የሚያደርጋቸው ነገሮች በሙሉ እንዲታይለት የሚፈልገው መስቀሉ ነው። እንዲታይለት የሚፈልገው ጎልጎታ ነው እንዲታይለት የሚፈልገው በቀራንዮ መስቀል ላይ ያ የፈሰሰው ደም ዘር ሳይለይ፣ ቋንቋ ሳይለይ፣ ነገር ሳይለይ፣ ብሔር ሳይለይ ከመጀመሪያው አዳም እስከመጨረሻው አዳም ላለው ለሰው ልጅ በሙሉ የተሰዋው መስዋዕትነቱ ነው እንዲታየ የሚፈልገው ዛሬ በጣም ብዙ ሰው ልቡ የሚቃጠለው በምንድን ነው ሲባል፣ የመስቀሉ ስራ እንዲሁ ሲወራ ሳይሆን እንጀራ ሲወራ፣ እቤታችሁ የጎደላችሁ ነገር ሲወራ፣ በእውነት ነው የምነግራችሁ ወንበር አይበቃችሁ፣ ወንበሩ ይናወጣል። የመስቀሉ ስራ ሲወራ፣ የጎልጎታው ስራ ሲወራ፣ የመስቀሉ ንጉሥ የይሁዳ አንበሳ ሞትን ድል አድርጎ እየተነሳው በአብ ቀኝ የከበረው ተመልሶ የሚመጣው ጌታ ሲወራ ካልሞቃችሁ፣ እርግጠኛ ልንገራችሁ፣ መንፈሳችሁ ላይ እውርነት፣ ድንዛዝ፣ ሌላ ሌላ ነገር ላይ በጣም የሚያንቀጠቀጣችሁ ሰዎች ካላችሁ፣ እርግጠኛ ልንገራችሁ፣ የመስቀሉ ስራ ካላንቀጠቀጣችሁ ሌላ ነገር ስለዚህ ኢየሱስ ክርስቶስ በስውር ወደ በዓሉ ምን አለ ገባ። በበዓሉ ላይ ተገኝቶ በመቅደስ ያስተምር ነበር ይላል። እኔ ይሄ ሰው ሳይማር እንዴት ያስተምራል? እናውቀዋለን፣ የማርያም ልጅ ነው እናውቀዋለን፣ የጠራቢው ልጅ ነው እናውቀዋለን፣ ወንድሞቹ እህቶቹ፣ በእኛ መካከል ያሉት ያደገበት ቤትና አካባቢ እናውቀዋለን። የምናውቀው ኢየሱስ ነው። ትምህርቱ ግን ይለያል፣ ጥበቡ ይለያል፣ ንግግሩ ይለያል። ከአንደበቱ የሚወጣው የጸጋ ቃል ሁሉ እንዲያመሰግኑት ያደርጋል ሁሉ እንዲገረሙ ያደርጋል። አንድ እጃቸው ሳይሆን ሁለት እጃቸውን ባፋቸው እንዲጭኑ ያደርጋል። ንግግሩ ኢየሱስ በጣም ሲገረሙበት እንደዚህ አላቸው። የኔ ትምህርት ከላይ ነው። የኔ ትምህርት እውነት ነው። የኔ ትምህርት ከላይ ነው፣ ከላከኝ ነው። እግዚአብሔር የላከው የራሱን አያወራም፣ የላከውን ያወራል እንዲያም ሊያረጋግጥላቸው ሲፈልግ እንደዚህ ያላቸው። የራሱ የሆነ መልእክተኛ ከሆነ አንድ ሰው የራሱ ክብር ነው ምን የሚለው የሚፈልገው። እውነተኛ መልእክተኛ ግን እውነተኛ የተላከ ግን የራሱ ክብር ሳይሆን የላከው የአብን ክብር አብ እንዲከበር ስትጩና ሜን በለ። ለዚህ ነው ኢየሱስ ደጋግሞ ሲናገርና ሲያስተምር ይናቅ ነበር፣ አባቱ ግን ይከበር ነው።

በእያንዳንዱ አገልግሎት፣ በእያንዳንዱ እንቅስቃሴ፣ በእያንዳንዱ መውጣት መግባት ሁሉ ነገሩ ላይ አባቱን የማክበር አገልግሎትን የሚያገለግለው ወደ ዳስ በዓል እንዳይገባ የተከለከለው መሲሁ ኢየሱስ በስውር ወደ በዓሉ ገባይን እና ይህንን ትምህርት እያስተማረ እያል ለመጽሐፉ ሲናገር እንደዚህ በበዓሉ በታላቁ በኋለኛው ቀን እስራኤላውያን ይህንን የዳስ በዓል የሚያከብሩት እስራኤላውያን ከግብፅ ባርነት 430 ዓመት ካስቆጠረ ከፈርዖን ጭቆናና ባርነት ነፃ ካወጣቸው በኋላ እስከ ከነዓን በገቡበት ጊዜ ይኖሩ የነበሩት በምንድን ነው ሲባል በድንኳን ዘሌዋውያን መጽሐፍ ላይ እግዚአብሔር ቃል ሲናገር 1333 ላይ እግዚአብሔር ቃል ሲናገር እስራኤላውያን ይህንን የዳስ በዓል እንዴት ማክበር እንዳለባቸው እግዚአብሔር የሰጣቸው ስርዓት አለ። እንዲያውም ለእነሱ ብቻ ሳይሆን ለልጅ ልጆቻችሁ ለዘላለም ስርዓት ነው ብሎ የሰጣቸው፣ እስራኤላውያን በምድረ በዳ በድንኳን እንደኖሩ ድንኳን እየነቀሉ ድንኳን እየተከሉ፣ ድንኳን እየነቀሉ ድንኳን እየተከሉ፣ ከግብፅ እስከ ከነዓን እንደሄዱ፣ ድንኳናቸው እንዳላረጀ፣ ፀሐይ መቶት እንዳላረጀ፣ መልኩ እንዳልቀየረ፣ ልብሳቸው እንዳላለቀ ጣማቸው እንዳላለቀ እግራቸው እንዳላበጠ እባብና ግን እንዳልነደፋቸው እግዚአብሔር በምድረ በዳ እንዴት እንደተንከባከባቸው ድንኳን ከቤት በላይ ሆኖ እስቲ አሜን በሏ። ለምን ከተባለ ጨርቅ ድንኳን ውስጥ ማን አለ ሲባል በደመና ዓምድ ንጉሳ። ዛሬ እናንተ የምትኖሩበት ቤት ሊመቻችሁ ይችላል። ቀለሙ ሊያምር ይችላል። ሰፈሩ ሊያምር ይችላል። በጣም ብዙ ሀብታም ሰዎች የሚኖሩበት ሰፈር ሌላ ሊሆን ይችላል። ነገር ግን ልንገራችሁ በክርስቶስ ኢየሱስ ያለው አምላክ አብሯቸዋል። የእናንተ ቤት ይለያል። የእናንተ ቤት የሚለያ በግንብ አይደለም፣ በቀለል አይደለም። የእናንተ ቤት አምላክ አለበት፣ ንጉስ አለበት፣ መንፈስ አለበት፣ ህልውና አለበት። ባህሬ አብሯቸው ያከብራል። በቤት ውስጥ ያለ የትኛውም ሰራተኛ ልጅ የተባለ በሙሉ በእግዚአብሔር ፊት ሲታይ፣ በዚህ በዓል ላይ ሁሉም የበዓሉ ፍሬ ይዞ ይሄዳል። ማንም ሰው በዚህ በዓል ላይ ባዶ እጁን አይታል። ሮማን የተከለ ሰው የሮማኑ ፍሬ ይዞ ይሄዳል። በለስ የተከለ ሰው የበለሱ ፍሬ ይዞ ይሄዳል። ወይን የተከለ ሰው የወይኑ ፍሬ ምን ይላል ይዞ ይሄዳል። እያንዳንዱ ፍሬውን ይዞ ሄዱ። እግዚአብሔር በዘራ ነው ባርኮናል በፍሬ ባርኮን አለ ብሎ ያንን ፍሬ የበላ የጠጣ ሰባት ቀን ሙሉ የሚያከብሩት በዓል ነው። እግዚአብሔር ከሰጣቸው አጠቃላይ ፍሬ ሰባቱንም ቀን በእግዚአብሔር ፊት የሚቃጠል መስዋዕት ያቀርባል። በእግዚአብሔር ፊት የሚቃጠል መስዋዕት፣ ከመብላታቸው በፊት መስዋዕት ያቀርባል። የራሳቸው ከማረጋቸው በፊት መስዋዕት ምን ይላል? በእያንዳንዱ ቀን ለምን ይሄ የዳስ በዓል የተቀደሰ የእግዚአብሔር ጉባኤ ነውን የሚለው እግዚአብሔር ለራሱ የለየው ለራሱ የቀደሰው መስዋዕት የሚቀበልበት በዓል ስለሆነ ሁሉ ሰው የሚቃጠል መስዋዕት ያቀርባል። የሚቃጠል መስዋዕት ከቀረበ በኋላ ሁሉ ይባረክና በደስታ ይበላል፣ ይጠጣል። እግዚአብሔር ከሰጠው ይበላል። እግዚአብሔር ከሰጠው ምን ይላል፣ ይጠጣል። የደስታ የመብል የመጠጥ በዓላቸው ይህ ለልጅ ልጅ የተላለፈው አጠቃላይ ስርዓት አሁንም ኢየሱስ በነበረበት ዘመን ላይ በሰባተኛው ወር በአስራአምስተኛው ቀን የሚከበር በዓል ነው ለእስራኤል እያንዳንዱ እስራኤል ቤቱ አይቀርም። ካለበት ቄ ካለበት ሀገር ካለበት ዲያስፖራ ሆኖ ከተበተነበት አካባቢ ሁሉ ተሰብስቦ አንድ ላይ በደስታ የሚያከብሩት በዓል ነው። ማንም ቤቱ አይቀርም፣ ማንም ኳዳ አይቀርም። ሁሉ የሚገኝበት፣ ሁሉ ይበላበት፣ ሁሉ ይጠጣበት፣ ሁሉ ደስ የሚሰኝበት በዓል በዚህ በዓል ላይ ነው ኢየሱስ ክርስቶስ በበዓሉ ገብቶ በመቅደስ ስ አሁን ባነበብንላችሁ ቁጥር ላይ ቁጥር 37 ላይ በበዓሉ በታላቁ ቀን በኋለኛው ቀን ማለት ምን ማለት ነው ሰባቱ ቀን አልቆ ስምንተኛው ቀን ምንድነው ሲባል ጉባኤው የሚባረክበት ቀን የበዓሉ መዝጊያ ቀን ሰባቱ ቀን አልቆ ስምንተኛው ቀን ሁሉ የሚባረክ ካህን የሚባርክበት ሌዊ የሚባርክበት የአሮ ዘሮች ሁሉን የሚባርኩበት የበዓሉ ቀን ላይ የማርቆት ቀን ላይ ኢየሱስ ቆመና እንደዚህ ይላል። በጣም ይገርመኛል። ዛሬ ልንገራችሁ። በታላቅ ቀን ላይ ምንድን የሚወራው ሲባል ትልቅ መልእክት፣ ትልቅ አዋጅ፣ ትልቅ ዝማሬ፣ ትልቅ አዋጅ። እርሱም ማነ ከተባለ ኢየሱስ ለካ ምን ገረመ ካላችሁ፣ በዚህ ክፍል ላይ በበዓሉ በታላቁ ቀን ይላል። በኋለኛው ቀን ይላል። ለካ መታየት የሚፈልገው ኢየሱስ መደበቅ የሚፈልገው ኢየሱስ። ካህናቶች አሉ፣ ሌዋውያኖች አሉ፣ የመቅደስ አዛዦች አሉ፣ ከላይ እስከ ታች በመዋቅር ያሉ የሃይማኖት ስርዓት አስፈጻሚዎች አሉ፣ ፈሪሳውያን ሰዱቃውያን አሉ፣ የሃይማኖት አባቶች ሽማግሌዎች አሉ። ኢየሱስ ግን በበዓሉ በትልቁ ቀን ላይ እኔ እኔ ነ ካላቃል እኔ ነይ ንጉሥ አለ። እኔነ መስያ አለ። እኔ ያታኝ አለ። እኔነ ይርካት አለ። እኔነኝ ጥቀም አለ። ዋው ስሙኝ ልንገራችሁ። ሰባቱንም ቀን በርተዋል። እንደገና አርቧቸዋል። ሰባቱን ቀን ላይ ወይን ጠይ ቀያይለዋል። በነጭ በጥቁር በቀይ አድርገው ወይን ጠይ ጠጥተዋል። አሁንም እንደገና ጠምቷቸዋል። ኢየሱስ በበዓሉ ቀን ላይ በታላቁ ቀን ላይ ቆመና እንደዚህ አለ፣ ማንም የተጠማ ቢኖር ጠጥቶ የተጠማ ወይን ጠጥቶ አላረከው፣ እንጀራ በልቶ አላረከው፣ ቂጣ በልቶ አላረከው፣ ቢዛ በልቶ አላረከው፣ መኪና ገዝቶ አላረከው፣ አግብቶ አላረከው፣ ወልዶ አላረከው፣ ብዙ አገኛለሁ ብሎ ሰብስቦ አላረከው። ማንም የተጠማ ቢኖር እኔ ነኝ እርካታ አለ ኢየሱስ። እሱወ ሱ ሱ በእናንተ ህይወት ላይ ሞልቶ ህይወት እንዲፈስ ጎረቤትም የሆነ ህይወት፣ ለሰፈርም የሆነ ህይወት፣ ለስራ ቦታ የሆነ ህይወት፣ ለአካባቢም የሆነ ህይወት የክርስቶስ ህይወት ሞልቶ እንዲፈስ ትፈልጋላችሁ? ዛሬ ላይ እንገናችሁ። በጣም ብዙ ሰው ሞልቶ የፈሰሰበት ጥቅስ ነው እንጂ ህይወታል ከዘፍጥረት እስከ ራእይ ድረስ ጥቅስ ይችላል እንዲም መረጃ ሆኖ ነው ያለው ግን አምሮነት ብርሃኑ የሌለው ሰዋ ኢየሱስ ደግሞ ሞልቶ ሊፈስ የሚፈልገው ጤክስ አይደለም ህይወት። ወይኔ አንድ ሰው ጮፋ ሚ እኔ ይታየኛል፣ እዚህ ጉባኤ ውስጥ አላውቅም፣ ዛሬ አንድ ሰው እግዚአብሔር ጠርቶት መጥቷል። እግዚአብሔር እንደዚህ ያደርጋል። ህይወት ይሞላባቸዋል፣ ህይወት ይፈሰባቸዋል፣ ህይወታቸው ይትረፈረፋል፣ ህይወታቸው ይበሳል። ኢየሱስ የመጣው ለምን እንደሆነ ታውቃላችሁ? ሃይማኖት ይሰጣቸዋል። የሆነ የድርጅት አባል ያደረጋቸው አልመጣ። የሆነ ከንቲባ ያደረጋቸው አልመጣ። ጌታ ኢየሱስ ክርስቶስ የመጣበት አላማ እኔ ህይወት ይመስል ልሰጣችሁ። ገንዘብ ብሏል፣ ዶላር ብሏል፣ አሜሪካ ብሏል፣ መቶ አምስት ብሏል፣ ቁጠባ ቤት ብሏል፣ የአረብ ሀገር ቪዛ ብሏል አላለም። ኢየሱስ እነዚህ አለ ኤሬን የመጣሁት አለ ህይወት ልሰጣቸው፣ ህይወት ልሞላባቸው፣ ህይወት እንዲተርስላቸው፣ ህይወት እንዲፈስባቸው ህይወት እንድትፈፍጓል ይህ ህይወት ወርጦ በእኛ እንዲፈስ የምንፈልግ ከሆነ የመጀመሪያውና አንደኛ ነገር ንገራችሁ፣ ሌላውን ነገር ሁሉ ሁለተኛ አርጉና፣ የመጀመሪያ ረሃባችሁ ኢየሱስ፣ የመጀመሪያ ጥማታችሁ ኢየሱስ፣ የመጀመሪያ ናፍቆታችሁ ኢየሱስ፣ የመጀመሪያ ፍለጋችሁ ኢየሱስ። ጌታ ኢየሱስ ምዕራፍ ስድስት ላይ ሁለት አሳና አምስት እንጀራ አብዝጦ አብጧቸዋል። እንደገና ርቧቸው መጥተዋል። ዮሐንስ ስድስት ላይ እንደዚህ አላቸው፣ እውነተኛ መብል ስጋዬ ነው፣ እውነተኛ መጠጥ ደሜ ነው። ስጋዬን ነው ያልበላ ደሜን ያልጠጣ ሕይወት የለው። አባቶቻችሁ መናበሉ መናበልተው በምድረ በዳ ላይ ምናል ሞቱ። እኔ ግን ሰው መጥቶ እንዳይሞት ረቶኝ ለዘላለም ሕይወት እንዲኖር ከሰማይ የወረደ የሕይወት እንጀራ የናዝሬቱ ኢየሱስ ነው። የሚያጠግብ እንጀራ ኢየሱስ ነው። አነጩና ሚባላ

ያስነሳላችኋል እንዳለ፣ ከአለት ውሃ ያጠጣ ነብይ እሱም አይሆነ ሊያጠጣን ነው ብለው ነብይ ነዋል። አንዳንዶች መሲህ ከየት እንደሚነሳ አታውቁም፣ ከዳዊት ከተማ ምናምን ብለው ጠቅስ እንኳን ጠቅሰው ኢየሱስን ተጋፉት። አንዳንዶች ግን መሲሁ ነው ብለው ምናሉ ይላል፣ አመኑ ይላል። ዛሬ ልንገራችሁ ስሙኝ፣ እኔና እናንተን ያረካል። የዘላለም እርካታ፣ የዘላለም ዕረፍት፣ የዘላለም ጽድቅ፣ የዘላለም ጥበብ፣ የዘላለም ራስ የሆነ ኢየሱስ የሱስ የአለም ንጉስ ኢየሱስ፣ የህይወት ንጉስ ኢየሱስ። ዛሬ በጣም ብዙ የሆናችሁ ለጆሮችሁ ደስ የሚያሰኙ ወሬ የሚያወሩ በጣም ብዙ ሰባኪዎች አላችሁ፣ ግን አይጠግማችሁ ኢየሱስ። ለዚህ ነው እዛ በዓል ላይ ብዙ ሰባኪዎች የሉ፣ በዓሉን እያሞገሱ የሚያወሩ የሉ፣ ዳስን እያገነኑ የሚያወሩ የሉ አሉ። ሁለተኛው በዓል ቀን የከበረው ኢየሱስን በሁሉ ነገራችሁ ላይ ማክባል። አሁን ያነበብኩላችሁ ክፍል ላይ እየሰበከ ሞልቶ አልፈሰሰም። ለምን? ኢየሱስ አልከበረም ነበርና። መንፈስ ቅዱስ አልወረደም። ኢየሱስ ምን አላለም? ባብቀይ ምን አላለም? አልከበረም ነበርና መንፈስ ቅዱስ ምን አላለ፣ አልወረደ። ህይወት አልፈሰሰ ሞቶ ምናል አለ አልፈሰሰ። መጽሐፍ ሲናገር እነዚህ ይላል ኢየሱስ ከሞት ከተነሳ በኋላ ለደቀ መዛሙርቶች አርባ ቀን እየታያቸው በከበረው አካል በከበረው ትንሣኤ ከተገናኛቸው ከተገለጠላቸው በኋላ ወደ ሰማይ ምን አለ አረገ። ሐዋርያ ሥራ ምዕራፍ ሁለት ቁጥር ሠላሳ ስድስት ላይ እነዚህ ይላል ኢየሱስ ክርስቶስ በአብ ቀን ሲከብር ሐዋርያው ጴጥሮስ እንዲህ ብሎ ተናገረ። እናንተ የሰቀላችሁት እናንተ የናቃችሁ እናንተ ከከተማ ገፍታችሁ አወጣችሁ። አናጤ የናቀው ድንጋይ እሱ የማዕዘን ራስ ሆኗል። እሱ የክብር ጌታ ሆኗል። እሱ ጠቅላይ ተሺ ሆኗል። አንድ ሰው ጮሆ አሜን። ለዚህ ነው እኛም መዝሙር ያለውን ቃል ያነሳና እንደዚህ ይላል ጌታ ጌታዬን ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኝ ለዳዊት ነው ወይ? አይደለም። ዳዊት ሞቷል፣ መቃብሩ አለ፣ አጽሙ አለ። እርሱ ግን ተነስቶ ከብሯል እና የእስራኤል ወገን ሁሉ ምን ይበል? ይወቅ፣ ምን ይወቅ? አንድ ነገር ይወቅ፣ ኢየሱስ ከብሯል። እ አምናለሁ ዛሬ የቤታችሁ እየክብር ሁሎ ህይወታችሁ እየክብር ኑሯችሁ እየክብር ጓዳችሁ እየክብር አደባባያችሁ እየክብር ለምን የትምህርት ታ የብጌታ ክርስቶስን ጌታ አድነግ አከበረው። እንዴት ያለ ልክ ስያሜስ ያለ ልክ፣ በቃ የኔና የእናንተ ጌታ ክብሩ ያለ ልክ። ዘምረን የማንጨርሰው ክብራል፣ ሰከን የማንጨርሰው ክብራል፣ ተነግሮ ማል ክብራል፣ ተወርቶ ማል ክብራለሁ። ያለ ልክ ዝንቅ የባህርያን መልክ ያዘ፣ እስከ መስቀል ሞት ድረስ የታዘዘ ሆነ። ልማ ለኔ እስከ ምን እስከ መስቀል ሞት ድረስ ታዘዘ፣ ነፍሱን ተወ ሰጠ። መጽሐፍ እንደዚህ ላል። ስም ሁሉ በላይ ስም ሰጠ፣ ጉልበት ሁሉ ለእሱ ይንበረከክ ዘንድ፣ ምላስ ሁሉ ጌታ ይልሰንድ፣ ንጉስ ይልሰንድ፣ ከሺ ይልሰንድ በትንሳኤው ጌታ ልክ ያከበሩ ሰዎች አይታችኋል። ሐዋርያቶች ኢየሱስ ከሞት ከተነሳ በኋላ በዛ ክብር ልክ ተቀበሉት አልተቀበሉት? ቶማስ እንኳን ጌታ አምላኬ ብሎ ምን አለለት? ሰገደለት አለ። በዛ ልክ ሲቀበሉት እንደዚህ ናቸው። ተቀብላችሁኛል አክብራችሁኛልና አላቸው። ከአብ ተቀበለን አፈሰሱ

እንደ እንፋሎት በሆነ ህይወት እንደ ጤዛ በሆነ ህይወት ላይ ሁሉ ነገር ሰብስባችሁ መንፈሱ ከሌላችሁ ህይወት ከሌላችሁ ክርስትና ከሌላችሁ፣ እርግጠኛ እንደናንተ ምስኪን የተዋረደ ሰው ምን አይነት ሰው ነው? ማራናታ የሚለው እየሰበከ መንፈሱ ማራናታ የሚል ሰዋል እየዘመረ መንፈሱ ጌታ ሆኖና የሚላል አንደኛውን ፎቁዶ ሁለተኛው ቀይራለሁ ብሎ እያምታታለ ሰው ነው።

ትልልቅ ስም አለን። መጋቢ የሚል ስም አለን። ሐዋርያ የሚል ስም አለን። ነቢይ የሚል ስም አለን። ባለጠጋ የሚል ስም አለን። ስልጣን ያለው ስም አለን። ሰዎች አቆላምጠው እንዲያውም አንዳንድ ቦታ ያወሩ ስላለ ነው። ከሌላ ይጥልሃል። ዛሬ ያጀባችሁ ነገር የምትሉት ነገር በአንድ ሰከንድ ይጠፋል። በአይን ቅጽበት የምታጡት ጉዳይ ነው። እናንተ ራሱ ጥላችሁ ትሄዳላችሁ። ዛሬ ግን በታላቅ ድምፅ ጮኬ እናገራለሁ። እውነት እውነት እላለሁ፣ ኢየሱስ ህይወትን ይሰጣል። ኢየሱስ የህይወት ራስ ነው። ኢየሱስ በሕይወታችሁ ላይ ይግበር። መቶ በራቸውን ዘግተው ድንገት ድንገት ከሰው ተርታ ሊለያችሁ ከተቀላቀላችሁ በኋላ ሊለያችሁ በህይወታችሁ ላይ የነገራችሁ ያ ላይ ሊሆን